ይባላል። ከጀነት የወረደ ድንጋይ ነጭ ነበር። በሰዎች ኃጢአት ማለት እኛ ሰዎች ስንፈጠር ኃጢአቶች ኃጢአተኞች ነን። በእኛ ኃጢአት የተነሳ ጦቀረ ይባላል። ማወቅ ከፈለክ ደግሞ ሲቀጥል ጣዖት እንደሚያመልኩ ሰባቴ የሚዞሩት ነገር ደግሞ አሳይ ምናምን የምትለው ነገር ማለት ነው። እናንተ አላችሁ አይደል ከየትም የመጣችሁት ስንት ላይ ለምት የምትሰግዱ ከየት የሚያመጣችሁ ማርያም ምን ትምሳለህ? ወይስ ማርያም ስትመጣ እናንተ ነበራችሁ? ፎቶ ስታነሱ ነበር። ከዛ ደግሞ አልረጋጋ። እሱን ተው ችግር የለውም። ስለ መረጋጋት ምንም አያሳስብ። አስጨርሰኝ፣ አዳምጪ፣ ቆይ ከገና አስጨርሰኝ። ስም ብለህ ስማ ማለት ነው። ችግር ግድ እኛንም ታመጫለሽ። መጣለሁ፣ ልመልስልህ። መልሱን ነው አይፈለግ እኮ ልመልስልህ። እኛ ማለት ነው እናንተ ስዕል ላይ ከሆነ ትሄጃለሽ አላችሁ አይደል? እንደ እንጨት ስላችሁ የምትሰግዱለት አላችሁ አይደል? እንደ እንጨት ስማችሁ የምትስሙት። እኛ እኮ ድንጋይ ማለት ከጀነት የወረደ እኮ ነው የተባለው፣ ገብቶሃል። አንተ ግን ከየት ያመጣከው እንጨት? ከየት ያመጣከው እንጨት እየሳምክ እየሰገድከ እንደዚህ ስትል አዳም ጭሽ ተረጋጊ። አዳም እጥብ ስማ፣ መስዋት አለበት። እውነታውን እየመረረ ስማ ማለት ነው። አንተ ከየትም የመጣከውን ያመጣከውን እንስል እና እንጨት እየሳም ከጀነት የወረደ ድንጋይ ብስም ቲያረ ተረጋጊ ባክሽ። ብስም ብዙር አስገርም፣ አስገርም። በቃ ከጀነት የወረደ ገባ። አንተ ግን ከየትም ያመጣከው እንጨት ስትስም ያላፈርከውን ይልፈር። እኔ ስድብ ታምጣ፣ ጥቁር ድንጋይ ምናምን። ቆይ አዳምጪ፣ እያመለኩኝ። አዳምጪ፣ አዳምጪ። ኧረ በአለ ታዘቧት፣ የ2500 ሰዎች ታዘቧት። የማዳመጥ ችሎታ ቀል ለዘቡ አይደለም። አዳምጪ፣ ቆይ አዳምጪ። በቃ መረጃው ላይ እናውራ፣ መረጃው ላይ እናውራ። እሺ፣ አይደለም። ጣዖት ማለት የለብህም እኛ ጣዖት አምላኪዎች አይደለንም። አላህ የምንገዛ ሰዎች ነ አምልኮተ ድንጋይ፣ አምልኮተ ጣዖት ከጣዖት አምላኪያኖቹ የተወሰደ አንብቢውና ተርጉ የሚላቸው አብዱራህማን ሳሪ ግሬዱን ሀሰን ነው። እሺ፣ ኦ አብዱራህማን ዋይ ዱ አይ ኦንሊ ሲ ዩ ታችን ስ ቱ ኮልነስ ከዛ አብዱራህማን ወይ ለምንድን ነው እነዚህ ሁለት ኮርነሮችን ስትነካ

ትይ ሞት የሚያደርግ ደግሞ ከባርነት ነጻ እንደመሆን ነው። ይህ አዲስ በግልጽ የሚነግረን ነቢዩ ምን ሲል ሰምቶታል? የድንጋዩን ሁለቱን ጠርዝ መንካት ሀጢያትን ያሰርያል ወይም ኃጢአት ይሰርዛል ወይም ይደመስሳል። ድንጋይ በመንካት ኃጢአት ይሰርያል ብለው ሙስሊሞች፣ ለዛ ነው ከአምስቱ ወርካኖፍ እስላም ውስጥ አንደኛው የሀጅ ማድረግ ድንጋዩን ለመንካት፣ አምልኮተ ድንጋይ ወይም ድንጋይ የማምለክ ዘመቻ ተያይዘው ድንጋይ ሄደው ድንጋይ ኃጢአቴን ያሰርያል ብለው የሚያምኑበት አንዱ ሄጀ ድንጋዩን ጫፍ ብነካ ኃጢአቴ ይሰረያል ብለው ያምናሉ። ይሄ ምንድነው? እሱ ፈጣሪን የማጋራትስ አይደለም ወይ? ኃጢአት የሚሰርይ ወይም ኃጢአት የሚደመስስ አንድ ፈጣሪ ሆኖ ሳለ ድንጋይ በመንካቴ ኃጢአት ይሰረርልኛል። ያ ድንጋይ ከድንጋይ ተለይቶ ኃጢአቴን የሚሰሪ የሚደመስስ ከሆነ ይህንን ስልጣን ካለው ይሄ ኃጢአትን የሚሰሩ ያው ድንጋይ ከፈጣሪ እኩል አሉ ነው ወይ? ፕላስ ደግሞ መካ የሚኖር ከኔ ተሻለ ገነት መግባት ቻንስ የለውም ወይ? ምክንያቱም በየቀኑ ጠዋት ማታ ድንጋዩን መንካት ስለሚችል፣ እኔ በሚሊዮኖች እዛው ጥቼ ይህን ድንጋይ የመንካት ቻንስ ስለሌለኝ፣ እሱ እዛ ያለው ግን በቀላሉ ድንጋዩን የመንካት ቻንስ አለው። ያንን ድንጋይ በነካ ቁጥር ምን ይሆናል? ኃጢአቱን ይደመስሳል ማለት ነው። እኔስ እዚህ ርቀት ላይ ያለውኝ ሰውዬ ድንጋዩን የመንካት ቻንስ የሌለኝ ጋነም ገባለሁ ድንጋይ ባለመንካቴ ማለት ነው። አላህ ኢፍታዊ ነው። ሰባት ጊዜ እሱን መዞር ልክ ባህሪያን ነፃ እንደማውጣት ነው ይላል። ድንጋዩን ያን ቤቱን ስትዞሩ ልክ ባህሪያን ነፃ እንደሚወጣው ነፃ እንደመውጣት ነው እና አንዲት ሴት አንድም ወንድ በመካ የሚኖር ቀን ማታ ድንጋዩን ያንን ቤቱን መዞር ይችላል ሳስበውም እየዞረው እየዞረ ይሆናል። ወቅስ ያደርግ ራሱ ቤቱን እየዞረ ሊሆን ይችላል እዛው። እዚህስ ከዚህ እዛ ሄዶ ለመዞር ግን እጅግ ውድ ነው። አይንክ ከግማሽ ሚሊዮን ያላነሰ ያንን አፎርድ ማድረግ ማይችሉ ይሄንን ድንጋይ ባለመሳማቸው፣ ይሄንን ባለማግንካታቸው ኃጢአታቸው ሊያዝ ማለት ነው። አምልኮተ ድንጋይ ለምን ኬት፣ እንዴት ጣዖታውያን አስቀድሞ ሲያደርጉት የነበረ ነው። ይህ አስተምሮ አስቀድሞ በነቢያት ያልተሰበከ፣ ድንጋይን በመንካችሁ ይደመስሳል፣ ሰባት ጊዜ በመሽከርከር በመዞር ነጻ ትወጣላችሁ የሚል አስተምሮ የሌለ ነው። አናጋራም፣ አንዱን ፈጣሪ ብቻ በብቸኝነት ማምለክ ይላሉ። ድንጋይ ታመልካለ፣ ድንጋይ ኃጢአቴን ይሸከማል፣ ይሰርያል፣ ይደመስሳል ብላችሁ ታምናላችሁ። ይስኩክ አለስ፣ እንኳን ደህና መጣህ። እንኳን ደህና ቆይ። መልካም ሙስሊም ነህ ክርስቲያን? ኦኬ። ሙስሊም መስሪያ ነበር

ይናገርላችኋል በእውነት ትንኩት ንኩት፣ በሀሰት ምት ኦኬ። ስለምናይ ነቢያት አስተምሮ ነው ይሉናል። የትኛው ነብይ ነው በቂያማ ቀን ድንጋዩን ነክተን ያ ድንጋይ የነካ ነው ደግሞ ስለኛ ኃጢያ ሊመሰክር ይመጣል ብሎ ያስተማረው ሙሴ ነው ዳዊት ነው ሰለሞን ነው የትኛው ነብይ ነው? ይህንን ድንጋይ ሰባቴ በመዞር ኃጢአታችን ይሰረያል፣ ይህንን ድንጋይ በመንካት ደግሞ ምላስና አይን ዞ ስለኛ ይናገራል ይመሰክራል ብለው ያስተማረው የትኛው ነቢይ ነው? ከነቢያት ውስጥ ድንጋዩን በመዞርና በመንካት አይንና ምላስ ዞ ይመጣል ብሎ የተናገረ ነቢይ የትኛው ነው? ከነቢያት ውስጥ የትኛው ነቢይ ነው? ይህንም ማስረጃ ጀዳ ሊያመጡልን ይችላሉ። ከነቢያት አስተምሮት ውስጥ ድንጋዩ ምላስና ቃሉን ድረስ ይህን ማስረጃ ማምጣት ስላለባቸው ማለት ነው። ጀሚያ ሰርሚሊ 877ን ክፈቹ ስንት

ሌሎቹ ነቢያቶች ውስጥ ናቸው። ከሰጡ ደግሞ ከነቢያት ውስጥ በእኛ ኃጢአት ምክንያት ጥቁሩ ድንጋይ ይኸው አይምን ይሄ ድንጋይ ጠቁሯል እያሉ የተናገሩት የትኞቹ ነቢያቶች ናቸው? ሙሴ ነው? ኢሳይያስ ነው? ኤልያስ ነው? ማንኛው ነው? የትኛው ነቢይ ነው? ሕዝቅኤል ነው? የትኛው ነቢይ ነው? የእኛን ኃጢአት በመሸከሙ ምክንያት ከአካባቢ የሚገኝ ድንጋይ አለ ጠቁሯል ብለው የተናገሩት የትኛው ነው? ወይንስ ሙሐመድ ስለተናገረው እውነት ይሆናል? ሙሐመድ በሰዎች አፍ ላይ ስለተናገረው እውነት ሚሆናለ ወይ? ከነቢያት ውስጥ የትኛው ነቢይ ነው እንደዚህ ብሎ ያስተማረው? ከወተት ነጭ የሆነ ድንጋይ ነበረ፣ ከገነት ነው የመጣው። ይሄ ድንጋይ ደግሞ የሰዎችን ኃጢአት እየተሸከመ ጥቁር ሆነ። የእኛ ኃጢአት እዛ ድንጋይ ላይ ይቀመጣል ድንጋዩ ከዛ በቂያማ ቀን አይንና ምላስ ዞ ይመጣል ብለው ያስተማሩ የትኞቹ ነቢያቶች ናቸው? ወይንስ ሙሐመድ ነው የቀጠፈባቸው? ሙሐመድ በሰዎቹ አፍ ላይ እነሱ ባላሉት ባላስተማሩት፣ ላይ እነሱ ባልተናገሩት ላይ እንደዛ እየቀጠፈባቸው ላ ለመሆኑ ምንድን ነው ማስረጃችሁ? በምን አምናችሁት ነው? ሙሐመድ ይህንን ሲነግራችሁ አሜን ብላችሁ ተቀበላችሁት? ኤክሶ አቤት ወይ የአንተ አጢያት የለበትም እዚህ ድንጋይ ላይ እንደ ሙስሊም ነቢይ የለም እስከ እውቀቴ የእስልምና የነቢያት አስተምሮ ነው ካሉን አትሊስት ከነቢያት ውስጥ አንዱ የእኛን ኃጢአት የተሸከመ ድንጋይ አለ ብለው ማስተማር ነበረባቸዋል። ያ ነቢያቶች ይህንን አስተምሮ የሚያውቁት ከሆነ ነቢያቶች አትሊስ ስለዚህ ነገር አንድ ነገር መናገር አለባቸው። አትሊስት ኃጢአታቸው የሚሸከም ድንጋይ አለ፣ ከገነት የወረደ ነጭ ድንጋይ አለ ብለው የሚያምኑትም መናገር አለባቸው ብዬ አምናለሁ። ሙስጠፋ እንኳን ደህና መጣህ፣ እንኳን ደህና ቆየህ። ሰላምና ያፈይ ሰላም ነው። እንዴት ነው? ጌታ ይባረክ። እንዴት ነህ? ሰላም ነህ? ሁሉ ተማመነ። ሙስሊም ነህ ብዬ ጌታ ይባረክ ትለኛለህ። ክርስቲያን ነኝ። ስም ይሸውዳል። ሙስጠፋ ማለት ምንድን ነው ትርጉሙ? እኔ በዛ በነበርኩበት ይወጣልኝ ስም ነው። ኪታብ፣ ተውራት፣ ዘቡር፣ ኤንጅል። እሺ፣ ሙስሊሞች ነው የምንፈልገው። ሙስሊሞች ሲግቡና ይህንን ከነቢያት አስተምሮ አሳዩን። እውነት እስልምና የነቢያት አስተምሮ ወይንስ ሞሀመድ የፈጠረው ተረት ተረት? ይህን የሚያስረዳ ሙስሊም አለ? ይህንን ሊያስረዳኝ ፊት ቀርቦ ሊመልስ የሚችል ሙስሊም አለ ወይንስ እንዲሁ አይ እስልምና የነቢያት አስተምሮ በማለት በመፈክር ብቻ የሚቆም የተለመደው መፈክር ይሆናል መፈክር ብቻ ሆኖ ይቀራል። ከመፈክር የዘለለ እስልምና የነቢያት አስተምሮ ለመሆኑ ማስረጃ መጥቶለት ይህንን የሚያሳየን ማን ነው? እሱ ኃጢአታችሁን ድንጋይ ይሸከማል ሙሐመድን ያለው መጽሐፍ ቅዱስስ ኃጢአታችሁን ልሸከም መጣው ይመጡና፣ አንዱ በአንዱ አይጠየቅም ይሉሃል፣ አንዱ የአንዱን ኃጢአት አይሸከምም ይሉሃል። ድንጋዩ ግዑዝ ስለሆነ ነው እንጂ አንተ ኃጢአት ድንጋይ ለምን ይሸከማል? ታዲያ ድንጋዩ ምን አጥፍቶ ነው የአንተ ኃጢአት የሚሸከመው? አንዱ በአንዱ አይጠየቅ ከሆነ ድንጋዩ ምን አጥፍቶ ነው የአንተ ኃጢአት የሚሸከመው ወይንስ ግዑስ ስለሆነ፣ በቃ ግዑስ ስለሆነ ኖርማል ነው። ለምንድን ነው ድንጋዩ በእናንተ ምክንያት የእናንተን ኃጢአት ተሸካሚ የሆነው? ያለ ጥፋቱ ድንጋዩ ያለ ተፈጥሮ ሌላ ተፈጥሮ ለምን ትጭኑበታላችሁ? ያለ ኃጢያቱ ድንጋዩ የእናንተን ኃጢአት ለምን መሸከም አስፈለገው? ድንጋይ ኃጢያቴን ይሸከምልኛል ብሎ ያመነ አካል ክርስቶስ በስጋ ተገልጦ አምላክ በስጋ ተገልጦ የሰዎችን ኃጢአት ተሸከመ ቢባል ምንድን ነው የከፋችሁ፣ ያስከፋችሁ፣ የበደላችሁ